እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ፣ መሀል አዲስ አበባ ያውም ከአፍሪካ ሕብረት ጎን ሳር ቤት። ስሪት ስሪቱማ፣ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ሕልም እልም አፓርትመንቶች ተገንብተው ያለቁ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 ስቲም ሳውና፣ ባዞና፣ ማሳች፣ አምስት ቤዘመንት መኪና ማቆሚያ፣ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው፣ በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃል። የሽያጭ ቢሮችን ሳር ቤት ከፑችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽሕፈት ቤት አጠገብ እልልታ የምቾት የተድላ ቦታ። ይህ አዋዜ የሰበር ነው። ራሺያ የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ ተበሳጨውብሽ ካሉና የማዕቀብ ዛቻ ከሰነዘሩ በኋላ ከዋሽንግተን ጋር ሥራችንን ቀጥለናል ስትል አስታወቀች። ይህን ያሉት የራሽያ ቤተ መንግሥት ክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ናቸው። ፑቲን ዘሌንስኪ እንዲወገዱና የእሳቸውን መንግሥት የሚተካ አዲስ መንግሥት በምርጫ እንዲመሠረት የተባበሩት መንግሥታት መራሽ ጊዜያዊ ሽግግር መንግሥት ይቋቋም ሲሉም ያቀረቡት ሐሳብ ጦርነቱን በ24 ሰዓት ዕድሜ እቋጨዋለሁ ብለው ለፎከሩት ፕሬዝደንት ዶናልድ ትራምፕ ደም የሚያፈላ ነው የሆነባቸው። በጣም በሰጨኝ ጨስኩ አሉ ትራምፕ በሩሲያው መሪ ላይ። ኤንቢሲ ለተባለው ለሀገራቸው ቴሌቪዥን በሰጡት ቃለ ምልልስ ትራምፕ እንዳስጠነቀቁት ፑቲን ከፕሬዚደንት ዘሌንስኪ ጋር ለሰላም አልደራደርም፣ ከአሸጋጋሪ አስተዳደር በኋላ ከሚመጣ አዲስ መንግሥት ጋር ነው እንጂ የምዋዋለው የሚለው አባባላቸው የትም አያስኬድም ወይም አያደርስም ብለዋል። ታጥቀው የተነሱለትን የዩክሬን ደም መፋሰስ የማቆምና በሰላም ስምምነት የመቋጨት ሕልማቸውን ላማለኝ በሰማይ የሚያደርግ ሴራ አድርገው ነው ያዩት። ፑቲን በዚህ መንገድ ገፍቼ እሄዳለሁ የሚሉ ከሆነና በወር ጊዜ ውስጥ የተሟላ የተኩስ አቁም ስምምነት እንዲደረስ ፈቃደኛ ካልሆኑም የእሳቸውን ነዳጅ ዘይት በገፍ በሚያነሱት ቻይናና ህንድን የመሳሰሉ አገራት ወደ አሜሪካ በሚልኳቸው ሸቀጦች ላይ ከ25 እስከ 50 በመቶ የሚደርስ ታሪፍ በመጣል ገበያቸውን ከቆላ ፍየል በባሰ አኮሰምነዋለሁ ብለዋል። ወደ 30 ሺህ የተጠጋ የማዕቀብ ቱባ ኢኮኖሚዋ ላይ እንደ ዘንዶ የተጠመጠመባት ራሺያ በጉሮሯዋ እህሏ የሚወርደውም ሆነ የጦርነቱን እሳት የምታርገበግብበት ዋነኛ ገንዘቧ የነዳጅ ዘይትና የተፈጥሮ ጋዝ ሽያጯ መሆኑ ይታወቃል። ህንድና ቻይና የምዕራባውያኑን የማዕቀብ ዘመቻ ባለመቀላቀል የራሺያ ኢኮኖሚ ከባህር ውስጥ አንገቱን ቀና አድርጎ መዋኘት እንዲችል እያስቻሉ የክፉ ጊዜ ወዳጅ ናቸው። ይሁንና የትራምፕና የፑቲን አማላይ ግንኙነት ወደ ከረረ ፍጥጫ ከተለወጠና ትራምፕም ዛቻቸውን የሚተገብሩ ከሆነ ቻይናና አንድ በብዙ ቢሊዮን ዶላሮች የሚቆጠር ገንዘብ የሚያሳጣቸውን ከራሺያ ጋር መናገድን የግዳቸውን ማቋረጥ ሊኖርባቸው ይችላል፣ ነዳጅ ዘይትን በተመለከተ ይላሉ ተንታኞች። ይሄ ደግሞ የራሽያን ኢኮኖሚ ሊያነክተውም ይችላል ተብሎ ይፈራል። አፈቀላጤ ዲሚትሪ ፔስኮቭ ፕሬዚደንት ቭላዲሚር ፑቲን ከአሜሪካ አቻቸው ዶናልድ ትራምፕ ጋር ለመነጋገር አሁንም ዝግጁ ናቸው ብለዋል። ትራምፕ በትናንቱ የኤንቢሲ ቃለ ምልልሳቸው ከራሽያ አቻቸው ጋር በዚህ ሳምንት እንደሚያወሩም ገልጸዋል። በስልክ ይበንዲ እንዳለ ሩሲያና አሜሪካ ሬር እርዝ የሚባሉትን ብረቶች ወይም ማዕድናት በጋራ አውጥቶ ለመጠቀም ድርድር መጀመራቸውን የራሽያ ሶቨሬን ሀብት አስተዳደር ኃላፊ ክሪል ዲሚትሪየቭ አስታውቀዋል። በተያያዘ ዜና ፕሬዚደንት ዶናልድ ትራምፕ በሌላ ጋዜጣዊ መግለጫቸው የዩክሬኑን ፕሬዚደንት ቮሎዲሚር ዘለንስኪን ሌላ አጣብቂኝ ውስጥ የከተተ ማስጠንቀቂያ ሰጥተዋል። የማዕድን ስምምነቱን አልፈርምም ብለህ እንደገና ሌላ ይረቀቅ የምትለውን ነገር በመግፋት ሳትፈርም የቀረ እንደሆነ አንተ ሰውዬ እንጃልህ ብለዋል። ወይም በሳቸው አገላለጽ ዩክሬንና ዘለንስኪ ቢግ ቢግ ፕሮብሌም ይጠብቃቸዋል። ዶናልድ ትራምፕ አለምን እየናጡት እኔ ራሴ የምናቃት አለም እንዲህ ናት፣ እንዲህ አለም። እኔ አሁን አንዳንድ ጊዜ ትንሽ ግራ እየገባኝ ስለመጣ ነው መንግስታዊ። አሁን ለምሳሌ ፕሬዚዳንቶች ከፕሬዚዳንት ጋር ግንኙነት ሲያደርጉ እና ስምምነት በሚፈጽሙባቸው ጊዜያቶች አንደኛው የአንደኛውን ክብር ጠብቆ ነው የሚነጋገሩት። አሁን ግን አዲሱ አካሄድ ጉልበትና ጉልበትን መሰረት ያደረገ አልሆነም ወይ? የዶናልድ ትራምፕ ሂደት ለምሳሌ ሩሲያ ላይ ከሩሲያ ጋር የተናገደ ከሀያ አምስት እስከ ሀምሳ ፐርሰንት ቀረጠጥልበት አለው ብለዋል። ሩሲያን ደግሞ በአንድ ወር ውስጥ እንደዚህ አይነት ነገር የማትፈጸሚ ከሆነ ደግሞ እንዲህ እንዲህ ያደርጋለው ይላሉ። ዩክሬንን ደግሞ እንግዲህ በሌላ መልኩ ደግሞ በዚህ ሁኔታ ሲጠይቁ ይሄ አንድ ዲሞክራቲክ የሆነውና ሁለት ደግሞ ይሄ ግብረ ገባዊ ልበልህ በዛ መንገድ የነበረው ሀሳብን ከሀሳብ ጋር የመለዋወጥ ሂደቱ የአሁኑ የተለየ አልሆነም ወይ? እኔ ለማለት የፈለግከው እንደገባኝ ከሆነ ዲፕሎማሲያዊ ልባስ የለውም ነው ወይም ደግሞ ትህትና ነገር ግን ጨዋታው ያው ነው። ዲፕሎማሲም ኖረ አልኖረ፣ ጨዋታው ግን ያው ነው። ፕሬዚደንት ዶናልድ ትራምፕ ትራንዛክሽናል ነጋዴ ወይም ነጋዴያዊ ፖለቲካ ነው የሚያራምዱት። ፕሬዚደንት ትራምፕ ነጋዴ ናቸው ቤዚካሊ። ስለዚህ የእሳቸው ሚና ለዩናይትድ ስቴትስ አሜሪካ ማትረፍ ነው። እና እዚህ ውስጥ የዩናይትድ ስቴትስ አሜሪካንን ጥቅም ብቻ ነው የሚያዩት ስለዚህ በንግድ ውስጥ ተጽዕኖ ልታደርግ የምትችልበት ማንኛውም ወገን ካንተ ጋር መናገድ በሆነ መንገድ ካንተ ጋር መተሳሰር ጥቅሙ የሆነን ነው ስለዚህ አሁን እሳቸው በቀጥታ ቋንቋ ሽፍንፍን በሌለው የዲፕሎማሲ ልባስ በሌለው ቀጥተኛ መንገድ ነው የሚናገሩት። ይሄ ነው ያለ እውነታ። ለምሳሌ ያክል የዘለንስኪ ላይ አሁን ደግሞ የሰጡት ማስጠንቀቂያ አንተ ሰውዬ እንጃልህ ያሉት። አሁንም አሜሪካ ይህንን እስካሁን ሊፈረም ያልቻለ የማዕድን ስምምነት የመጨረሻ ያለችውን ሀሳብ አቅርባለች። ያቀረበችው ሐሳብ ባለፈውም አንስቸዋለሁ ለአድማጮች ግንዛቤ ነው የምደግመው ማዕድኑን በጋራ ያወጣሉ ማዕድኑ ይወጣል ከማዕድኑ የሚገኘው ገቢን ገንዘብ የሚቀመጥበት የጋራ የገንዘብ ቋት አላቸው አካውንት ማዕድኑን መውጣት ሲጀምርና ማዕድኑ ሲገዛ እዛ ቋት ውስጥ ገንዘብ መግባት አለበት አይደል አሁን በፕሬዚደንት ዶናልድ ትራምፕ ለዩክሬን ያቀረቡላት ሐሳብ እንደሚታወቀው በጦርነቱ ጊዜ እሳቸው 500 ቢሊዮን ዶላር ነው ያሉት። አሁን ወርደው ስንት እንደደረሱ አላቅም። ቢያንስ ግን 213 ቢሊዮን ወይም 230 ቢሊዮን ዶላር የደረሰ በጦር መሳሪያ መልክ የተሰጠና እንዲሁም በቀጥታ የተሰጡ ገንዘብ አለ የአሜሪካ እነዛ ገንዘቦች በጆ ባይደን አስተዳደር በነፃ የተሰጡ ናቸው። በነፃ ሳይሆን የጋራ ትግል ነው፣ የቭላዲሚር ፑቲንንና የፕሬዚደንት ሺንን የቻይናውን አዲስ የዓለም ስርዓት የሚሉትን ምዕራባውያን መሪነትና አካላይነት መቃብር ላይ የሚፋፋ ቡቃያ ስርዓት ለመቅጨት በጋራ የወጣ ፕሮጀክት ለወጣ ፕሮጀክት የሰጠችው ገንዘብ ነው አሜሪካ። እና በመሰረቱ ዩክሬን 74 ስሙኒ ሳንቲም አልወሰደችም። ፕሮባብሊ ብድር መሆኑን ብታቅ እዚህ ጦርነት ውስጥ ሁሉ ገብታ ላትገባበት ትችል ነበር እና አሁን እዚህ ቦታ ላይ ጆ ባይደን የሉም። አሁን አሁን ጆ ባይደን ለጊዜው በቤታቸው ናቸው ያሉት። ያው በቤታቸውም ቢሆኑ የመጨረሻ የህይወት ፌርማታ ላይ ነው ያሉት። የአዛውንቶች መጦሪያ የምትለው ቦታ ላይ ነው ያሉት። ከዛ በኋላ መቃብር ነው ያለው። እድሜያቸው ሰማንያ ሁለት ነው። በዛ ላይ ትንሽ ችግር አለባቸው። ስለዚህ አሁን ዶናልድ ትራምፕ መጡና ማን ነው በነፃ የሰጠ? ብድር ነው አሉ ብድር ነው። ስለዚህ ይህን ብድር አንድ በአንድ ብለ ትመልሳል። ይህን ያህል ገንዘብ ከሶስት ዓመት በላይ ደግሞ ስትጠቀም ይሄ እናቱ ነው ዋናው እናቱ፣ ብድሩ ማለት ነው። እንደገና ደግሞ ልጅ አለው አይደል እንዴ ወለድ አለ። ወለድ እኮ ልጅ ነው የሚባለው። ስለዚህ አራት በመቶ ደግሞ ልጁ አለ። የዚህን ያህል ገንዘብ ማዕድናት ወስደን እስክንጨርስ በጋራ አካውንታችን የማድን አካውንታችን ነው። ስሙኒ ሳንቲም አይኖርም። ይሄ ዳ ከተጠናቀቀ በኋላ በምንወስደው ነው። 50 50 በመቶ ነው ድርሻችን። የ50 በመቶውን አዛንት አካውንት ውስጥ ማስገባው የሚል ስምምነት አሁን የቀረበው ይሄንን። ዘለንስኪን ምንም ሳያመነቱ በዝነኛ ፊርማዎትን ይደቅድቁበትና ወደ ጨዋታው ንግባ ነው አሁን ዶናልድ ትራምፕ እያሉ ያሉት። አሁን የለም፣ ዩክሬን እንደገና ጤናለው እንደገና ካውንተር ሀሳብ አቀርባለሁ። አሁን ዩክሬን ገባ ሌላ አማራጭ ሀሳብ አቀርባለሁ። ይህማ ለእኔ ባዶና ጭብጭብ ቀረው የሚል አቋም ይዛለች። አሁን እንዲህ በሚለው ገፍተ አሁንም ይሄ ረቂቅ ስምምነት ያኔ በሰላም ዋይትሃውስ እንድትፈርም ጠብቄ ምሳ አዘጋጅቼ በምስራቅ ክንፍ በኩል በሰላም አቦልቡና ጠተ እንድትሄድ ነበረ እቅዴ። ያን ቀን የፈጠርከውን ታውቃለህ። የት ምንና ምን እንደተዳረሰ ታውቃለህ። ገባህ? እኔ መቼ የውሻ ሆዶኛ ነው የታረቅኩህ? አየህ፣ ታርቄህ ብዙ ነገር አልፌህ አሁን መደራደርሉ ይችልሃል። ልብ አድርግ ቭላዲሚር ፑቲን እንኳ እሱ ተነስቶ የሽግግር መንግሥት ተመስርቶ ቋሚ መንግሥት ካልተመሰረተ አልደራደርም ብሎ ሲል እንኳ የእሱን ክሬዲቢሊቲ የዘሌንስኪ ተአማኒነት ጥያቄ ውስጥ የምታስገባ ከሆነ በማዕቀብ ነው የምረምጥ ብዬ ሳስጠረቀቅ ሰምተሃል። አትርፊያለሁ ማለት ነው አንተ ሰው ይሄን ነገር ፈርም፣ ነግሬያለሁ፣ እኔ ያሉት ብላኬን እና ይህን ማስጠንቀቂያ ሰጥተዋል። እና ይሄ ነው የሚደረገው። ሌሎቹም ቢሆኑ አቀራረቡ ዲፕሎማሲያ ሊሆን ይችላል በእርግጥ የተለያዩ ነገሮችን ሊያዩ ይችላሉ። ዶናልድ ትራምፕ ግን ይሄ ናቸው ኢሳያስ ወይ እንዳሉ ትወስዳቸዋለህ ወይም እንዳሉ ትተዋቸዋለህ። አቅሙ ካለ አለም አሁን ለምሳሌ ትናንትናም በሰራ ነው ዜና የፑቲን ቭላድሚር ፑቲን የዩክሬኑ ዘለንስኪ መወገድ አለባቸው የሚለው ቃል አሻሚ የሆነባቸው አንዳንድ ሰዎችም አሉ። መወገድ ሲባል አሁን አንዳንድ ጊዜ ከስልጣን መነሳት መወገድን ነው፣ እዛ ውስጥ ለውስጥ በሚነሳ ሽኩቻም ሕይወታቸው እንዲጠፋ ማድረግም መወገድ ነው እና የትኛው መወገድ ነው? እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ፣ ቦታው እልልታ መሃል አዲስ አበባ ያውም ከአፍሪካ ህብረት ጎን ሳር ቤት። ስሪት ስሪቱማ? ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላስ? ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ? በእልልታ መብራት አይጠፋም። የራሱ ሰበስቴሽን አለው። ሁለት ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዞና ማሳጅ፣ አምስት ቤዝመንት መኪና ማቆሚያ፣ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው፣ በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጦ አፓርትመንቶቻችን የእርሶን ብልህ ግን ፈታ በጣም ውሳኔ ይጠብቃሉ የሽያጭ ቢሮችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽፈት ቤት አጠገብ እልልታ የምቾት የተድላ ቦታ ኤፍፒ የዘገበው እንግዲህ ሌሎች ሚዲያዎች አልተጠቀሱም በዚህ ጉዳይ ላይ እዚህ ሰሜናዊ ራሽያ የአርክቲክ ከተማቸው ውስጥ ባደረጉት የአርክቲክ ዓመታዊ የፖሊሲ መድረክ ነው። እዛ ላይ ባደረጉት ንግግር ውስጥ እንደሆነ ነው የጠቀሰው። ለማንኛውም አንዱ አሉ የሚባሉት እንግዲህ የራሽያ የዩክሬን ጀኔራሎች ሰውየውን እንዲያነሷቸው ነው ወይም በአጠቃላይ ከስልጣኑ ገለል እንዲያደርጓቸው ነው። ገለል የሚለው ቃል እንግዲህ ጀኔራሎቹ እንደሚመቻቸው ማለት ነው። ዋናው ይህ ሰውዬ ከዚህ ስልጣን ቦታ ላይ አንሱት ነው። አሁን በምናየው ሁኔታ የዶናልድ ትራምፕን ማስጠንቀቂያም ስናይ እንደው ተረጋግቶ ለሚያይ ሰው ምናልባት ለዩክሬን የተሻለ ሌላ ሰው ያስፈልጋት ይሆናል የሚል ግምት ማንሳት ይቻላል። ምክንያቱም ዘለንስኪ በዚህ መንገድ የሚቀጥሉ ከሆነ አሁን እሳቸው ካራመዱት እሳቸው ካላቸው እምነት ትነሳ ራሷ ዩክሬንም የእሳቸው ጣፈንታ የእሷ ጣፈንታ እየሆነ ነው። ዩክሬን ግን ያለውን እውነታ በመገንዘብ የተለየ አቀራረብ ይዞ ለመቅረብ የሚያስችል አዲስ አመራር በዚህ አጠቃላይ ምጣት ውስጥ የሆነ ነገር እንድታገኝ ለማድረግ አቅም ሊኖረው ይችላል፣ የተሻለ አቅም ሊኖረው ይችላል። ለምሳሌ ዘለንስኪ ካሉበት መውረድ አይችሉም። ኢቨን በዚህ ድርድሩ ላይ የእሳቸውን አቋም የአውሮፓውያኑ አቋም አድርገዋል። አውሮፓውያኑ ይህንን አቋም ያራምዳል። ለምሳሌ ክሬሚያን ሳነ ምድር ወይም ደግሞ ሬዲ በእነዚህ አራት ግዛቶች ላይ ራሽያ ጦሯን ለቃ ይዛ ማውጣት አለባት ነው። ይህም ባላወጣችበት ሁኔታ የሚደረግ የሰላም ስምምነት ከራሽያ ጋር አይኖርም ነው። ዋናው ግን የተኩስ አቁም ስምምነት ይደረስ ነው። ዋናው ግን የተኩስ አቁም ስምምነት ከበር ነው። የተኩስ አቁሙ ስምምነት ከተከበረ በኋላ አውሮፓ በራሳችን መንገድ ዩክሬን እንገባለን። ከዛ በኋላ የተኩስ አቆሙን ራሽያ ብትጥስ ውጊያው ከኛ ጋር ይሆናል ነው፣ ከእኛ ጋር ይሆናል ብቻ ሲሆን በቀረችው ዩክሬን ላይ ሌላ አንዳችም ተጽዕኖ ማድረስ እንዳይችሉ እናደርጋለን። ለምሳሌ የኔቶ አባላትኝም የሚለውን ጉዳይ ዋስትና አንሰጥም፣ ሊሆኑ ይችላሉ የሚሉ የአውሮፓያኖቹ ጦርሽን ገድ ቢለ ቢለ በፍጹም እንደውም በጣም የተደራጀ እና ምናልባትም ትልቁ የአውሮፓ ጦር አድርገን እንገለበዋለን የሚል አቋምን ያላቸው ዩክሬንን በተመለከተ። ስለዚህ ዶናልድ ትራምፕ በዚህ ማነው፣ ቭላዲሚር ፑቲን በዚህ ጦርነት ለጊዜው የሚያተርፉት ነገር ቢኖር እንደዚህ የያዟቸውን ግዛቶች በእጃቸው ማስቀረሳቸው ነው። ይሄም ደግሞ ማዕቀቡ እንዲነሳላቸው አያደርግም። ዋናው ራሺያ ላይ ወደ ሰላሳ ሺህ የተቃረበ የማዕቀብ ቁልል በአውሮፓያኑ በበኩላችን አናነሳም ነው ያሉት። አሜሪካ ልታነሳ የምትችለው አንድ ነገር ሆኖ አውሮፓውያኑ ግን አናነሳም ነው ያሉት። ስለዚህ ከዚህ በፊት ደጋግሜ እንዳልኩት የበርሊን ግንብ ነው የሚሆነው ያ። ስለዚህ አሁን ራሺያ ከዛ በኋላ እንደዚህን ግዛቶች በመያዝ ብቻ ራሺያ ላይ ዩክሬን ላይ ያላት ጥያቄ ያበቃሉ የሚለው ሌላ ነገር ነው እንግዲህ አየህ አሁን ዘለንስኪ አቋማቸው እዚህ ውስጥ ነው። ከአሜሪካ ጋር አሜሪካ እንኳ አንቀራ ብተፋቸው አውሮፓ አይተፋኝም፣ አቅፎ ይዘኛል በሚል ነው። ስለዚህ አሁን የአውሮፓና የአሜሪካ የፍልሚያ ነጥብም ሊሆኑ ይችላሉ። ግን የተለየ መሪ፣ አዲስ መሪ ቢመጣ ወይ ዘለንስኪ ራሳቸውን ከስልጣን በአንጻሩ በነፃነት እዛ ቦታ ላይ ቆሞ ከሁሉም ሀይሎች ጋር ከአሜሪካና ከአውሮፓ እንዲሁም ከራሽያ ጋር ስለ ዩክሬን ጥቅም መደራደር የሚችል ሌላ መሪን ሊመጣ ቢችል የቃል እስረኛ አደለም። የማ ነው የዘለንስኪን ያክል የደም እስረኛ አደለም። ገብቶሃል? ይሄ ሁሉ ውጥንቅጥ ውስጥ ናቸው። ዘለንስኪ ወይ የሆነ ነገር አድርገው ታሪክ ዞሮ ዞሮ በታሪክ ፊት ውስጥ ታሪክ እንዴት እንደሚፈርዳቸው ለታሪክ የሚተው ነው። ስለዚህ አሁን እሳቸው ባሉበት ግን እንደምትመለከተው ዩክሬን እንዲህ አይነት ሁኔታ ውስጥ ነው የምትገኘው። እና እንደው ከስልጣን መውረዳቸውን በተመለከተ ቢያንስ አሜሪካ በጠየቀችው መሰረት ማለት ነው ስለ ዩክሬን ብለው የተሻለ ኢቭን ምርጫ ሳያደርጉ በራሳቸው አስተዳደር ውስጥ በተሻለ ሁኔታ በሌላ አቀራረብ የዩክሬንን ጥቅም ያስጠብቃል ብለው የሚያስቡትን መሪ ቢያስቀምጡ እና ያ መሪ በራሱ ነፃነት የሚንቀሳቀስ ከሆነ አዲስ በአዲስ አቀራረብ ከአጠቃላይ ካለ ሁኔታ በመነሳት ትንሽም ቢሆን ለዩክሬን የሚበጅ ነገር ለማራመድ እድል ይኖረዋል ማለት ነው። ምክንያቱም እሳቸው የተቀቡት እንደማልተቀባም እሳቸው ያሉትን ተምኔት አላራመድም። ስለዚህ እንደ አዲስ የመጀመር እድል ስላለው እንደ አዲስ ከተፈጠረ ሁኔታ መነሳት ይችላል። ፕሮባብሊ ትንሽ ትንፋሽ ሊሰጣት ይችላል ዩክሬን። ከዛ ውጭ ግን ወደፊት የምናየው ነው። የዘለንስኪ ሁኔታ ግን ዋጋ ሊያስከፍል ይችላል ዩክሬን። እንግዲህ የዶናልድ ትራምፕ የወሰኑት ውሳኔ አለ። ምንድን ነው? አሁን ባለው ሁኔታ በአንድ ወር ጊዜ ውስጥ ይሄ ስምምነት የማይፈጸም ከሆነ ብለው ሩሲያ ላይ ያስቀመጡት ማዕቀብ አለ፣ ወይም ከሩሲያ ጋር በአጋርነት ለሚሰሩ ሀገሮች። ይህንን ከሰማች በኋላ ሩሲያ የወሰደችው እርምጃ አለ ወይ? የተናገረችው ነገር አለ ወይ? ዜናው ላይ አዳምጠው ከሆነ ፔስኮቭ ያሉት እየሰራን ነው ነው ያሉት። እያወራን ነው ከዋሽንግተን ጋር ነው ያሉት እና ይሄ ሁኔታ ሊያቃቅረንና ሊያቆራርጠን የሚችልበት ሁኔታ ላይ አይደለም ያለው። እያወራን ነው ነው አንዱ ነው። ሁለተኛ በሬር እርዝስ በሚባለው ከዩክሬን ለማግኘት ያቀረቡትን የማዕድን ስምምነት ምናልባት የሚልቅ ማለት ነው ምክንያቱም ከዓለማችን የሬር እርስ የሚባሉ 17 አይነት ብረቶች ናቸው። እነዚህ የኢኮኖሚና የቴክኖሎጂ ሀያል መሆን ካለብህ ያለ እነዚህ ማዕድናት አትሆንም። ስለዚህ እነዚህን ደግሞ ከዩክሬን እጅግ በበለጠ በገፋ አላት ራሽያ። ስለዚህ አሁን ራሽያ ከአሜሪካ ጋር በጋራ እነዚህን ማዕድናት ለማልማት እየተደራደረች መሆኑን አስታውቃለች። ከጀርባ ማለት ነው። ስለዚህ ሁለቱ ሀገሮች በጣም ይሄንን በጣም ምንድን ነው፣ አሜሪካ በሁለት ምክንያት ትፈልገዋለች። አሜሪካ አንደኛ የሚያስፈልጋት ይሄ ማዕድን፣ እነዚህን ማዕድናት ለማግኘት የቻይና ጥገኛ ናት። ከቻይና ጋር ደግሞ ስትራቴጂክ ባላንጣ ናት። ከራሽያ ጋር ግን ራሽያን እጅግ ይጠቅማታል ይሄ እንደዚሁ አሜሪካንን እጅግ ይጠቅማታል። አየ ሁለት ነገር አለ እዚህ ውስጥ። አንደኛ ራሽያ ቻይና ላይ ጥገኛ ከመሆን ከራሽያ በተሻለ ሁኔታ ታገኘዋለች። ለራሽያ ደግሞ ትልቅ የኢኮኖሚ ቦናንዛ ነው የሚሆነው። አየ ኢኮኖሚዋን በጣም የሚያጎለብት የሚያበለጽግ ነው የሚሆነው። አየ ከኢኮኖሚዋ መበልጸግ ከኢኮኖሚ እንቅስቃሴዋ መጎልበት አንጻር ደግሞ ራሽያ የአሜሪካንን ወዳጅነት አበክራ ልትይዘው ትችላለች። ከቻይና ጋር ያላትን ስትራቴጂክ ግንኙነት አቋረጠች አላቋረጠች፣ ራሽያ ከአሜሪካ ጋር በብዙ ነጥቦች መጎዳኘት የምትችልበት ሁኔታ አለ። ይሄ ደግሞ ይሁንም አይሁንም ለቻይና ቢያንስ ሚግሬን ነው። ኢሳያስ ስለዚህ በዚህ ሌሎችም የኢኮኖሚ እና የዲፕሎማሲ ጣምራነት ሊታይ ይችላል፣ በሁለቱ ሀገሮች በሞስኮና በራሽያ መካከል። ስለዚህ አሁንም አሁንም ፕሬዚደንታችን ከፕሬዚደንት ዶናልድ ትራምፕ ጋር ለመነጋገር ዝግጁ ናቸው። ነው ደግሞ ሌላ ነጥብ አትርሳ፣ በግሪንላንድ ጉዳይ ላይ አሜሪካ የመድራችንን ትልቋን ደሴት በበረዶ አብዛኛው ክፍለ የተሸፈነውን የአርክቲክ ደሴት ከዴንማርክ እና ከዴንማርክ እጅ አውጥታ የራሷ ለማድረግ የራሷ ማድረግ ሲባል ወይ በይፋ የራሷ የግዛት አካል ታደርጋለች ወይም ደግሞ የዛን ያክል የሚቆጠር ግንኙነት ማድረግ ነው። 57 ነዋሪ ነው ያለው እዛ ደሴት ላይ። ይሄ ሬር እርዝ የምልህ ማዕድናት በከፍተኛ ደረጃ ያለው ደሴት ነው። ሁለተኛ አርክቲክ ላይ ከፍተኛ ጂኦፖለቲካል ፉክክር የተፈጠረበት የሚቀጥለው የፖለቲካ የኢኮኖሚ ፍልሚያ ቦታ ነው ብለው ራሳቸው ቭላድሚር ፑቲን አስቀምጠዋል። አየህ፣ አሁን አሜሪካ ከዚህ አንጻር ይችን ደሴት በእጇ ለማስገባት የምታደርገውን ጥረት ቭላድሚር ፑቲን ልክ ነው ነው ያሉት ከሞላ ጎደል ቃል በቃል አይደለም ገብተዋል። ልክ ነው ለምሳሌ ያሉ በ18 ሳምቲንግ 60 ዎች ውስጥ አሜሪካ አላስካን ከራሽያ በገዛችበት ጊዜ በወቅቱ የነበሩ ዋነኛ የአሜሪካ ጋዜጦች ማላገጫ አድርገውት ነበር አሉ። በአሜሪካ እንዴት ይህንን በአሜሪካን እንዴት ትገዛለች? ይህንን ባዶ ሳምቲንግ ነገር በጣም አሜሪካ የተጃጃለችበት አድርገው ነበር ያቀረቡት አሉ። ዛሬስ? ብለው ጥያቄ አቀረቡ። ዛሬ ብታምንም ባታምንም ከአሜሪካ 50 ግዛቶች ውስጥ ትልቁ ዘላርጀስት ግዛት አላስካ ነው። የአላስካን የኢኮኖሚ ፖቴንሻል የመሳሰሉን ነገር አስበው አንተ እንግዲህ። ስለዚህ አሁን ግሪንላንድን በተመለከተም አሜሪካ ከ1910 ጀምራ በሁለተኛው ዓለም ጦርነት ከናዚ ጀርመን አድና እያሉ ይጠቅሳሉ እኮ ራሳችሁ ቭላድሚር ፑቲን። ስለዚህ አሜሪካ የምታደርገው ነገር ዋይዝ ነው ገባ ለማስገባት የምታደርገው እንትን ዋይዝ ነው። ትናንትና አላስካ ላይ ያደረገችው ዋይዝ እንደሆነ ሁሉ አሁንም ግሪንላንድን ለመውሰድ የምታደርገው ወይም ቭላዲሚር ፑቲን ማናቸው? ይቅርታ ዶናልድ ትራምፕ የሚሉት ነገር የምርና ታሪካዊ ጥልቅ መሰረት ያለው ነው በማለት ቭላዲሚር ፑቲን ደግፈዋል። ስለዚህ ከጀርባ ሁለቱ አገሮች እንደ ቢግ ፓወር በጣም በጣም ትል ትልቅ ፖቴንሻል አላቸው። ትልቅ ፖቴንሻል አለ። ስለዚህ ራሽያ ይሄንን ሊያሳጣት የሚችል ነገር ውስጥ ገፍታ ትሄዳለች ተብሎ አይታስብም። ለማንኛውም የሚቀጥሉትን ቀናት ማየት ነው። ለዛሬው ትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሆንልን። እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ፣ መሃል አዲስ አበባ፣ ያውም ከአፍሪካ ኅብረት ጎን ሳር ቤት ስሪት ስሪቱማ፣ ጂፕላስ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብቶ ያለቁም። ሌላስ? ሌላማ ከ150 በላይ ስቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብ ስቴሽን አለው። ሁለት ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ የህፃናት መጫወቻ የሴቶችና የወንዶች የውበት ሳሎኖች ጂምናዚየም ስቲም ሳውና ባዝና ማሳጅ አምስት ቤዝመንት መኪና ማቆሚያ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጦ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃል። የሽያጭ ቢሮችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለስልጣን ጽሕፈት ቤት አጠገብ እልልታ የምቾት የተድላ ቦታ